ፍቅርዬ ፍቅርዬ እንግዲህ ትላንትና ቪዲዮ ሰርታለች ማለት ነው። እኔም አይቼዋለሁ ማለት ነው። እንግዲህ በዛ ቪዲዮ ሀሳብ አስተያየት የመስጠት ግዴታ አለብኝ ማለት ነው። ለደህንነት ሲባል ማለት እውነቴን ነው የምላችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ማለት ነው። ወዳችኋለሁ። ሲቀጥል ሀሳቤ እንግዲህ ትላንትና ስጢፎ ጋር መታለች ማለት ነው። አዲሱ ፍቅረኛ ብላ ማለት ነው። ፍቅርዬ በመጀመሪያ እኔ አንድ አይነት እምነት በመሆኑ በጣም ደስ ብሎኛል። ማንኛውም ሰው ተመሳሳይ እምነት ጋራ ቢሆን ደስ ይላል ማለት ነው። ሁለታቸውን እኔ የምወዳቸው ፍቅርዬንም ፉፉንም ቡርክ ሁላቸው እኔ በነገራቸው ላይ ሁሉም ሰው ነው የምወደው ማለት ነው። እና ያው በሚያደርጉት ነገር፣ በሚሰሩት ስራ አሳብ አስተያየት እሰጣለሁ እንጂ የማንም ጥላቻ የለብኝም ማለት ነው። ልቤ ንጹህ ነው። እውነቴን ነው የምላችሁ ማለት ነው። እና ፍቅርዬን በጣም ነው የምወዳት ከወንዶቹም የተለየ ማለት ነው፣ በጣም የምወዳት፣ በጣም የመሳሳላት ሶ አሁን ትላንትና ይዛው የመጣችው ጩጬ ማለት ነው። ጩጬ ነው እንደኔ ማለት ነው። እና ማለት አንድ ሴት በቃ ላለ ሻል ያለ እኔ ይህንን ይሄ ህፃን ልጅ ጋራ የምትሰራው ይሄ ፍቅሬ ምናምን የምለው እና አልደግፍም፣ አልደግፍም ማለት ነው። መብቴ ነው ደግሞ ማለት ነው። የራሷ ነው። በእርግጥ ድራማ እንደሚሰሩት አውቃላችሁ። ድራማ ነው የሚሰራው። ከቡሮካ ነው የሚባለው፣ ቡረካ መነር ስሙ ቡሪካ ብቻ። ከሱም ጋር ድራማ ነው፣ ከዚህም ጩጬ ጋር ድራማ ነው የሚሰሩት። እና ይሄ ደግሞ የአሁኑ ደግሞ ባሰ፣ ቅብዥ ብዥ ያለ ነገር ማለት ነው። በቲክቶክ ላይ የሆነች ፈንዱሻ ፋሚሊ ሰርታበት ሂጄ እንትኑን እንትን አድርገው ነበረ። ሂጄ ስሙን ተጭኝ ሂጄ ማለት ነው ሂጄ ከቤቱ ሳይ ያው እንደ ሁለት ሺ ፎሎወር ነው ያለው አዲስ ነው። እና ደግሞ በቃ ቅብዥ ብዥብዥ ብዥ ዛሬ ፍቅርዬ የልንገርሽ ድራማ ነው ብለሽ ይዘሽው ብትመጪም የእውነት ብር እንዳይዘጋብሽ እውነት ነው። ይሄ እንዲያው ቅብዥ ብዥ ያለ ነገር ነው። ሀሳብ አስተያየት የመስጠት መብት አለኝ አላለች። ቤተሰብ ማለት ነው እና ለድራማ በለሽ ይዘሽ መጥተሽ የእውነት እንዳይዘጋብሽ እውነቴን ነው የምልሽ። እና ሻሌ አለ አይደል በቃ ኮራ ቀብረር ጀነን ያለ አንቺ ልክ አንቺን በቃ እንደ አንቺ ማለት ነው። ኮራ ቀብረር ጀነን ያለ አሁን ምሳሌ ስለ ሩታ ስለ ደመቁ ልስጥ ማለት ነው ሀሳብ በመጀመሪያ ዳኒን ይዛ መጣለች አለ የድሮ ፍቅረኛ የነበር ምናምን ብላ ውሸት ነው ድራማ ነው። ይህን ታውቃለች፣ ሁላችንም እናውቃለን። ዳኒና ደመቁ አሁን ነው የሚተዋወቁት ማለት ነው። ድሮ አይተዋወቁም። ሶ እሱ ፍቅረኛ የነበር ይዛ መጣች። ዳኒ አጠር ቢልም ኮራ ቀብረር ያለ የሚያምር ደስ የምል ወንዳ ወንድ እንደዛ ነው በቃ ዳኒ እንደዛ ነው። ይመቸኛል ዳኒ ማለት ነው እሱ ጋ ነው። ቀጣይ ማንን ይዛ መጣች? ሩታ ኢስሐቅን ይዛ መጣች። ኢስሐቅ ቆንጅዬ ሸበላ ኩሩ ጀነን ያለ እንደዛ ነገር ያባቸው አለ እንደዚ ነው። ይዛ የመጣቸው ሩታ እንኳ ብትሰራው ድራማ ማለት ነው። እና ፍቅርዬ ግን ቡሪክን ይዘሽ መጣሽ። ኦኬ ቆንጅዬ ልጅ ነው፣ ደስ ይላል፣ ችግር የለም እሱም ደህና ነው፣ ሙዚቀኛም ነው። ሙዚቃን ባልደግፍም ደህና ነው ማለት ነው። ከዛ አሁን ይሄን ጩጬ ምን ብለሽ ነው ይዘሽ የመጣሹ? ማለት አንቺም ከተሻለ ሰው ጋራ ስትሆኚ ታድጊያለሽ። ገባሽ አለ። ከተሻለ ይሄም ጥሩ ልጅ ነው፣ ጠባን ባይሆን ወንድም ብለሽ አምጭም ፍቅረኛ ብለሽ ሳይሆን ወንድሜ። እንደውም እኮ መንታ ነው የምትመስሉት ሁለታችሁ ማለት ነው። ሁለታችሁም አንድ አይነት እድሜ ያር እንደውም ትንሽ ያኔ ትንሽሽ ነው የሚመስል ቢሆን፣ በቃ ብቻ አንድ አይነት ተመሳሳይ መንትዬ ብትይ ይሻላል። እና ወንድሜ ብለሽ ብታመጭው ይሄዳል ማለት ነው። ግን ፍቅረኛ ኖ ኖ ኖ ኖ ኖ። ማወቅ ያለባችሁ እየሰሩት ያሉት ድራማ ነው። ይሄ ድራማ ነው። ያኔ ቢሆንም ግን በእሷ እምነት እኮ ተመሳሳይ የሆነ እምነት ተከታይ ማለት ነው። በእሷ እምነት ያለ ኮራ ቀብረር ያለ ወንዶች ሞልተዋል እኮ ምሳሌ ሄሉ ነው። ሄሉ አሁን የብረት መዝጊያ የሆነ ማሽ ነው የይዛለን የመጣችው ለድራማን ቢሆን ማለት ነው። እና ያኔ አንቺም እንድታድጊ አብራችሁ እንድታድጉ የሆነ በቃ ላንቺም ጥሩ ነገር ያኔ ጥሩ ደረጃ ላይ እንድትደርሺ የምንፈልግ እህቶችሽ አለን ማለት ነው። እኔ እኔ እኔ አሁን እሷ ጥሩ ደረጃ ላይ እንድደርስ እኔ አትዘመደኝ አለላት። በሚዲያ ነው የማውቃት ግን ስለምወዳት ጥሩ ደረጃ ላይ ብደርስ ደስ ይለኛል ማለት ነው እና እሷም እንድታድግ ፍቅርዬ ማለት ነው ታጋራግሻለሁ ከመጣሽ ማለት ነው እና አንቺም እንድታድጊ ትልቅ ደረጃ ላይ እንድደርሺ፣ ካሰብሽ ቦታ ላይ እንድደርሺ፣ ከምትፈልጊው ሀገር እንድትሄጂ ማለት ነው። በቃ ላ አደለ የተለያዩ ሀገራቶች እየሄድሽ ትጎበኛለች፣ ቪዲዮ ተሰራያለች፣ በቃ እንደዛ ያላደል በራ በቃ በራሪ የሆነ በቃ እንደዚህ አይነት ላይፍ ደስ የሚል ከፈለግሽ ዋገር እያልሽ ከፈለግሽ በቃ ዘና ፈታ እያልሽ ለመኖር ከፈለግሽ የተሻለ ሰው ጋር መምጣት አለብሽ እንጂ ጩጬ ጋር መተሽ ፍቅረኛዬ ነው ምናምን አይነፋም። አይነፋም እኔ ልጁ ሲጀመር ያስፈራኛል። እንደነገርኳችሁ ለድራማ ለድራማ ብላምታው የእውነት በር እንዳይዘጋባት ነው የፈራት የሆነ ቅብዥብዥ ያለ ነገር ነው፣ ቤቱ ገብቼ አይቻለሁ ማለት ነው። ቲክቶክ ላይ ቅብዥብዥብዥ ያለ፣ ወይኔ አባቴ እንዲህ ምነው፣ አምልጭ ፍቅርዬ ማለት ነው። እና ወንድሜ ብለሽ ብታመጭው ደስ ይላል ማለት ነው እንጂ፣ ይሄ ፍቅረኛዬ ቢያንስ ሻል ያለ ወንድ በቃ ወንዳ ወንድ የሆነ ቀብረር ኮራ ያለ ከአንቺም ደግሞ በእድሜ ትንሽ ከፍ ያለ እንጂ ጩጬ አምጥተሽ ፍቅረኛዬ ነው፣ ይህን አልደግፍም። ባይዘወይ ማለት ነው የሚሰራው ነገር ድራማም ቢሆን፣ በእርግጥ ድራማ ነው። ፍቅርዬና ፉፉ አሁን ተለያይተዋል ምናምን፣ ይሄ እኔ አይመስለኝም እውነት ለመናገር ማለት ነው። ቢሆንም ግን በእምነትሽ ከፈለግሽ በእምነትሽ የሚመጥንሽ የምትመሳሰዩ ሰው በቃ ኮራ ቀብረሬ። አንቺ እኮ ቆንጅዬ ነሽ፣ ደስ የምት ፈጣን ታዳጊ ወጣት በቃ ሁሉ ነገር አሟልቶ የሰጠች ሸበላ ስለሆንሽ እንዳንቺ ደግሞ ኮራ ቀብረር ያለ ሞልተዋል እኮ፣ ሞልተዋል፣ ሸገር ላይ ሞልተዋል፣ ቡታጅራ ሞልተዋል እኮ። በቃ አይደለም እንደዛ አይነት ወንዳ ምተሽ ብትሰሪ ትቀየራለሽ እንጂ ጩጬ ይዘሽ መተሽ ፍቅረኛዬ ነው። ማይንፋውነት ይህ የልጆች ጨዋታ ነው። ባይዘው ማለት ነው እንግዲህ ካስከ ማለት እኔ የምናገረው ትክክል ካልሆነ በጣም ይቅርታ ጠይቃችኋለሁ። እኔ ስለ መወዳት ነው ባይዘው ማለት ነው እንድታድግ እፈልጋለሁ። እና ሻል ያለ ነገር በቃል ከፊቱ ደግሞ የተሻለ ቀባቸው አደለ እንደዛ ያለ ነው እንጂ መሆን ያለበት ወደታች ወርዳ ከጩጬ ጋር መምጣት አብዛኞቻችሁ አንድ አይነት እምነት ስለሆነ በጣም በኮሜንት ተደሰታችኋል። ዋናው አንድ አይነት እምነት መሆኑ፣ ኦኬ ደስ ይላል። ቢሆንም ግን አንድ አይነት እምነት እምነቴ አንድ አይነት ስለሆነ ብላችሁ የማይሆን ጋራንት ማለት በጣም ነው የሚደብረው። ሞልተዋል እኮ ክርስትና እምነት ተከታይ ወንዶች፣ በጣም ነፍ ሞልተዋል። ጸዳ ጸዳ ያሉ ቀብረር ኮረ ያሉ በቃ ብዙ ችሎታ ያላቸው እንደዛ እነዛ ስላሉ እንደዛ ይሄ ባይሆን ይሄ እኔ ኮ ይህንም አልጠላውትም ቢሆንም ግን ፍቅርዬ ደግሞ ያኔ ወንድሜ ብላ ብታመጣ ይሻላል። ይህም ልጅ እንግዲህ መስራት ፈልጎ ነው እርግጠኛ ነኝ የመጣው። ቢሆንም ግን ወንድሜ ብላ ብታመጣው ይሆናል። ገባችሁ? መከታ በቃ ወንድሜ ኩራት፣ ያው ወንድም መከታ ነው ኩራት ነው እንደዛ ነገር ማለት ነው። እና ብላ ብታመጣው ይጠብቃታል። በቃ ወንድሜ ብላ ብትመጣው በጣም አሪፍ አይዲያ ነበር ማለት ነው። እና ግን ፍቅረኛዬ ደግሞ አንዳንዶች አላችሁ ሩታ የሰራችሁን ድራማ ፍቅር ደገመችው ስትሉ ሰምቻለሁ ማለት ነው። ሩታ የሰራችው ድራማ ነው። እዚህ የሚሰራው ድራማ ነው። ምንም የሚያገባችሁ ነገር የለም ማለት ነው። እውነት በጎችዬ ማለት ነው። እናንተ ወደኋላ ቀሮች ናችሁ፣ ኋላ ቀሮች ናችሁ። ባይዘ ወይ ማለት ነው። እና ወደኋላ ቀሮች ስለሆናችሁ ምንም መናገር ራሱ የለባችሁም ማለት ነው። ጅሎች እኮ ናችሁ። እኔ በነገራችሁ ላይ ጅሎች አድርጌ ነው የምቆጥራችሁ፣ በጎቹ ማለት ነው። ነው ላችሁ እናንተ አትረቡም፣ ለራሳችሁ አትሆኑም ለማንም አትፉ በቃ ለቤተሰብ ብትሉ ለማንም ለማንም ሀተ ለደመቁ ራሱ ቪዲዮዋን እያያችሁ ፎቶዋን ሸር ታደርጋላችሁ። ለዛ ተረዷታላችሁ እንጂ እሷ ግን አትፈልጋችሁም። ሶ የማትረቡም ማለት ነው። እና ደመቁም የሰራችው ድራማ ነው። ፍቅር ይም እየሰራች ነው። እና ሳም ዲያኒ ይዛ መጣች፣ ይስሐቅን ይዛ መጣች። ከዛ ፍቅር ይም ደግሞ እሱ ይዛ መጣች ምናምን እያላችሁ ነበር ማለት ነው። እና አይመለከታችሁም። በማያመለከታችሁ ቦታ እየገባችሁ ባትዘባርቁ ባትለፈልፉ አማረብን ብላችሁ በጣም ነው የሚያስጠላባችሁ። ባይዘው ማንም ደው እና ማለት ነው። በጎችዬ አጓጉል ፉክክር ነው ማለት ነው። ከፍቅርዬ ጋር ባትፎካክሩ። እውነቴ ነው ላችሁ፣ ወላሂ እውነቴ ነው። እናንተ ታች ናችሁ፣ እሷ ደግሞ የሄደች ነው ማለት ነው እና ከፍቅርዬ ዬ ጋር ባትፎካክሩ። እውነት አትመጣጠኑም። በቃ እናንተ እኮ የማትረቡ በጎች፣ ማሰብ የማትችሉ መሀይም ደንቆሮዎች ናቸው። አስረግጬ ነው የምነግራቸው እና ባይሆን የእናንተ አምሳያዎች ጋር ምናምን ቢጤዎቻችሁ ጋር ተፎካከሩ እንጂ ከፍቅርዬ ጋር ምናምን እንደዚህ ሆነ ምናምን እያላችሁ እንትን ባትሉ የማያምርባችሁም። የእውነት ስሬስ በቃ አያምርባችሁም ማለት ነው። እና እሷን የመናገር እንደዚህ ደመቆ የሰራችሁን ስራ ሰራች ምናምን የፈለገችውን የመስራት መብት አላት ማለት ነው። ለእሷ ከተመቻት ይሄ ጩጭ ጋር መስራት ደግሞ ለእሷ ከተመቻት መብቷ ነው ባይዘወይ ማለት ነው። እኔም አልቃወማትም እንደፈለገች መስራት ትችላለች ግን ኮራ ቀብረር ያለ በቃ ላደለ የሚመጥናት በቃ እሷንም የሚያሳድጋት ምናምን እንደዚ አይነት ወንድ ጋ ብትሰራ ሀሪፍ ነው። የጩጬ ጋራ ግን መታ አልተመቸኝም። ለእሷ ከተመቸ ትሄድበት። እወዳቸዋለሁ። ላይክሽር ላይክ ሽር ሰብስክራይብ አድርጉ። ሀሳቤ ካልተመቻቸው ኮሜንት አስቀምጡ፣ አስተካክላለሁ ማለት ነው። እወዳቸዋለሁ ባይ